ከአሜሪካ ወደ አገር ቤት ገንዘብ ስትልኩ ትራምፕ አዲስ ጣጣ መጥቷል። ጠበቃ ጋብዤ የላችኋለሁ ዛሬ እንድንነጋገር በዚህ ጉዳይ። እሱ ብቻ አይደለም። ቢግ ቢውቲፉል ቢል የተባለው አዲሱ የትራምፕ ሊያጸድቆው እየፈለገ ያለው ህግ በጣም ከባድ ነው። እዚያ ሀገር በአሳይለም የምጠይቁ ሰዎች ትራምፕ ክፍያ ሊጠይቃችሁ ነው። ሜዲኬር በመቋረጡ የተነሳ ደግሞ በሆምኬር ቢዝነስ ላይ የተሰማሩ ወገኖች ችግር ይገጥማቸዋል ተብሎ እየጠበቀ ነው። ይሄ ቢግ ቢዩቲፉል የተባለው ቢል ምንድን ነው? ምን ይዟል? ምን ይጎዳናል? ኢትዮጵያውያንም በተለይ ምንድን ነው አፌክት የሚያደርገን? በዚህ ጉዳይ ላይ እንደተለመደው ጠበቃ ሙላለም ጌታቸውን ጋብዤ የላቸኋለሁ። ሙላለም ጌታቸው እንደምታውቁት በኢሚግሬሽን እና በ ቢዝነስ በተለያዩ ጉዳዮች ላይ ችግሮች ካጋጠማችሁ በሁሉም ስቴቶች ስራዎችን ይሰራሉ፣ አገኟቸው። ዛሬ ግን ስለ ቢግ ቢዩቲፉል ቢል አጭር ማብራሪያ ይሰጡኛል። የተለያዩ አጠራጣሪ ጥያቄዎችን አቀርብላችኋለሁ። አብራችሁን ቆዩ። ጠበቃ ሙላለም እስኪ ስለ ቢግ ቢዩቲፉል ቢል አጭር ገለጻ ይስጡንና ከዛ እንጀምር። አመሰግናለሁ ሄኖክ። እንግዲህ በዚህ ሰሞን አብዝተን የሰማነው በሚዲያ ስለ ቢግ ቢዩቲፉል በጀት ቢለው ይሄ ፕሬዚዳንት ትራምፕ ያስተዋወቀው በጀት ነው። በሞደርን አሜሪካን ሂስትሪ ውስጥ ትልቅ የታክሴሽን ከት የሚደረግበት ታክሴሽን አስመልክቶ የወጣ ቢለው። ነገር ግን ታክሴሽን ብቻ ሳይሆን ብዙ ኢትዮጵያኖችን፣ የሀበሻን ኮሚኒቲ እንደገና ሌሎች አፍሪካኖችን የሚመለከቱ ኢሹዎች አሉበት። እነሱ ብቻ ሳይሆን ብዙ የሊጋል ስታተስ የሌላቸውና ሊጋል ስታተስ የሚኖራቸው ግን በኢሚግሬሽን ሴትአፕ ውስጥ። ገና የዜግነት ካርድን ያላገኙ ሰዎችን ሁሉ የሚመለከቱ ጉዳዮች አሉት። ለምሳሌ በዋናነት የምንመለከተው በዚህ ቢል ውስጥ ለመጀመሪያ ጊዜ አሳይለም አፕላይ የሚያረጉ ሰዎች አሳይለም ቻርጅ ፊ የሚባል እስከ 1000 የአሜሪካን ዶላር ፋይል ሲያረጉ መክፈል ይጠበቅባቸዋል። ሲይስ ወይም ደግሞ በዴችስ ከዚህ በፊት ብዙዎቻችን እንደምናውቀው አሳይለም ፋይል የሚያደረግ ሰው ምንም አይነት ክፍያ ይጠበቅበትም ምክንያቱም አሳይለም በሀገሩ መንግስት ተሰዶ ያሰው አደጋ ደርሶበት እንግልት ደርሶበት ወደ አሜሪካ ለፕሮቴክሽን የሚመጣ ስለሆነ የአሜሪካ መንግስት ይህን ሰው የሚያስከፍልበት ሁኔታ አልነበረም። እሱ ብቻ ሳይሆን ከ150 ቀን በኋላ የወርክ ፐርሚትን ፋይል ሲያደርግ የመጀመሪያው የወርክ ፐርሚት ነፃ ነው። ሌላ ጊዜ አንድ ሰው አሜሪካ ውስጥ በሌላ ኢሚግሬሽን ስታተስ መጥቶ ወርክ ፐርሚት ይም የስራ ፈቃድ ሲጠይቅ የሚያስከፍለው 4720 ብር እና እንደ የኢሚግሬሽን ስታተስ መክፈል ይጠበቅበታል። የአሳይለም አፕሊካንት ግን ለመጀመሪያ ጊዜ ለወርክ ፐርሚት አይከፍልም ነበር። ይሄን ሁሉ ነው የአሁኑ የአሳይለም ፊ የሚቀይረው ማለት ነው። ስለዚህ በዋናነት ምንድን ነው ዓላማው? አንድ ሰው የመጀመሪያ አሳይለም ፋይል ሲያደርግ ይሄን ያህል ገንዘብ ስለማይኖረው ዲስከሬጅ ያደርጋል ሰዎች ወደ አሳይለም እንዳይሄዱ ማለት ነው። ኤክስፔንሲቭ ይሆንባቸዋል። ኦንቶፕፍ ዲስ ደግሞ ብዙ አሳይለሞች ለምሳሌ በትራፕ ዴታ መሰረት ወደ 86 የሚሆነው ስኬታማ አሳይለሞች በሎየር ፋይል የተደረጉ ናቸው። ስለዚህ ሰዎች የስኬታማነታቸውን ደረጃ ከፍ ለማድረግ ሎየሮችን ይቀጥራሉ እና የሎየርስ ፊስ በዚህ ላይ ሲጨመር በጣም ከባድ ነው የሚሆነው የአሳይለም አፕሊኬሽን ሂደት ማለት ነው ከጁላይ ፎርዝ በኋላ። ምክንያቱም ቢሉ ይጸድቃል ወይም የፕሬዚዳንቱ ጠረጴዛ ላይ ይቀመጣል ተብሎ የሚታሰበው በጁላይ ፎር ስለሆነ ማለት ነው ገንዘብ ወደ ሀገር ቤት የሚልኩ ሰዎች ይሄ ቢል 5 ፐርሰንት ክፍያ ሊያስከፍል ይላል። ከመላኪያ በተጨማሪ የአሜሪካ መንግስትና እስኪ ስለዚህ ጉዳይ ቢያስረዱን። ሌላው በዚህ ቢል ላይ የምንመለከተው የሪሚታንስ ታክስ ቻርጅ ነው። አንድ ሰው ሊጋል ስታተስ ላይ ያለ ሊሆን ይችላል። ኒ ኢሚግሬሽን ስታተስ ግን ዜጋ ያልሆነ ሰው ወደ ሀገር ቤት ገንዘብ ሲልቅ አምስት ፐርሰንት ታክስ ይቆረጥበታል። ለምሳሌ ብዙ በኤችን ቪዜ ያሉ ሰዎች አሉ፣ አሜሪካ ውስጥ በአሳይለም በግሪን ካርድ፣ እነዚህ ሁሉ ወደ ኢትዮጵያ ገንዘብ በሚልኩበት ጊዜ የአምስት ፐርሰንት ታክስ ሪኳየሪ ይደረጋል። ለዚህ ዜጋ የሆነ ሰው ብቻ ነው ከዚህ ኦር ናሽናል፣ የአሜሪካን ናሽናል የሆነ ወይም ሲቲዘን የሆነ ሰው ብቻ ነው ከዚህ የታክስ ፊ ነፃ የሚሆነው ማለት ነው። ስለዚህ በጣም ብዙ ሰዎችን ሲልኩ ዲስከሬጅ ሊያደረግ ይችላል መላክን። ኦር ደግሞ ከፍተኛ ወጪ ወይም የገንዘብ መጠን ለአሜሪካን መንግስት እንዲከፍሉ ሊያደረጋቸው ይችላል። ስለዚህ የሪሚታንስ መጠን ሊቀንስ ይችላል። ኦር ደግሞ ብዙ አይነት የሪሚታንስ የመላኪያ መንገዶችን ሊያበረታታ ይችላል። ይሄም አዲሽናል በርደን፣ አዲሽናል ኮስት በብዙ ኢትዮጵያኖች ላይ እንደሚጭን ይጠበቃል። ዜጋ ካልሆኑ ማለት ነው። ብዙ ኢሚግራንቶች እንደምናውቀው ደግሞ የዜግነት መታወቂያ የሌላቸው በግሪን ካርድ ወር በተለያዩ ስታቶች ያሉ ናቸው። ስለዚህ አንዱ ቢሉ እያስተዋወቀ ያለው ይሄ ነው። ስለ ሀዋለ ጉዳይ እመለስበታለሁ እና እዚሁ ጋር አያይዘው ግን፣ በዚህ ከሜዲኬል ጋር በተያያዘ በተለይ የሆም ኬር ቢዝነስ ያላቸውን ሰዎች ይሄ አዲሱ ቢል ይጎዳል እየተባለ ነው እና ይህንን እስኪ እርሶ ረቂቅ ህጉን እንደተመለከተ ሰው እስኪ ማብራሪያ ቢሰጡን። በአሁን ሰዓት በብዛት የምንመለከተው ኢትዮጵያውያን እየተሰማሩበት ያለው የሆም ኬር ቢዝነስ ኤኒ ካይንድ ኦፍ ኬር ቢዝነሶች በሜዲኬድ መቆረጥ ምክንያት ሜዲኬድ ላይ ከፍተኛ የበጀት ቅነሳ ነው የትረምፕ አድሚኒስትሬሽን በዚህ ቢል እያስተዋወቅ ያለው። ያም ስቴቶች ብዙ የሆነ ፔፐር ወርኮችን የሜዲኬድ ቤኔፊት የሚወስዱ ሰዎችን እንዲያስሞሉ ይጠይቃል። ስለዚህ ብዙ ሬጉላቶሪ ፍሬምወርኮች አሉ፣ ብዙ ኢንቨስቲጌሽኖች ይኖራሉ፣ ብዙ ፔፐርወርኮች ይኖራሉ እና የሆም ኬር ቢዝነሶች በዚህ ሊጠቁ እንደሚችሉ አንዱ ግምት ነው። ፉድ ስታምፕ የሚወስዱም ሰዎች ተጨማሪ ፔፐርወርክ እና የስራ ሪኳየርመንት ፔፐሮችን እንዲያስገቡ ይሄ ቢል ይጠይቃል። ስለዚህ ቢሉ በዋናነት የኢትዮጵያን ኮሚኒቲ በብዛት አፌክት ሊያደረግ የሚችል ነው ብዬ እጠብቃለሁ በእርግጥ በጎ ነገሮችም አሉት ለምሳሌ አንዱ የትራምፕ አካውንት የሚባል አስተዋውቋል። ይሄ የትራምፕ አካውንት የሚባለው ምንድን ነው? ጥቅሙንም ወይም ደግሞ ጉዳቱንም ካለው ቢነግሩን። ትራምፕ አካውንት ማለት አንድ አሜሪካ ውስጥ ያለ ከ2024 ጀምሮ ልጅ የወለደ እስከ ዲሴምበር 2028 ድረስ ልጆች የሚወልድ ሰው በልጆቹ ፈርስት ባንክ አካውንት ይከፈትበታል። በዚህ ባንክ አካውንት ላይ እስከ 1000 ዶላር የአሜሪካን መንግስት ያስቀምጣል ለልጁ በአንድ ዓመት ውስጥ ማለት ነው። ከዛ እስከ 5000 ዶላር ማስቀመጥ ይችላል ያ ቤተሰብ ለልጆቹ። ያ ልጅ 18 ዓመት ሲሞላው 50 ፐርሰንቱን ገንዘብ ለተወሰኑ ኢሾዎች፣ ለምሳሌ ለኤዱኬሽን፣ ለአዲስ ቤት ለመግዛት የመጀመሪያ ገዢ ከሆነ፣ እንደገና ከዚህ ጋር የተያያዙ ስራዎችን አስመልክቶ እስከ 50 ፐርሰንት ያን ገንዘብ አክሰስ ማድረግ ይችላል 18 ዓመት ሲሞላው 30 ዓመት ሲሞላው ደግሞ 100% ያን አካውንት አክሰስ ማድረግ ይችላል። ስለዚህ በዋናነት የዚህ ኦብጀክቲቭ ሰዎች ሴቪንግን እንዲለማመዱ ልጆች 30 ዓመት ሲሞላቸው አትሊስት የሆነ መነሻ እንዲኖራቸው ከኢንካም ዋይዝ የሴቪንግ ካልቸርን በአሜሪካ ውስጥ ለማዳበር እንደገና ደግሞ ሰዎች ብዙ ልጆችን እንዲወልዱ የሚያበረታታ ነው ምክንያቱም በዚህ ጊዜ ውስጥ በወለዳችሁ ጊዜ የትራምፕ አድሚኒስትሬሽን ባንካችሁ ውስጥ በዛ ልጅ የሚያስቀምጠው የገንዘብ አማውንት ስለሚኖር የትራምፕ አካውንት ነው ስሙ ተብሎ የሚጠበቅ ወይም ፕሮፖዝ የተደረገው ይሄ የቢሉ ሌላኛው በጎ ጎን ነው። የታክስ የ2017 የትራምፕ አድሚኒስትሬሽን ያስተዋወቀውን የታክስ ከት ቢሉ በዚህ ደረጃ ድጋሚ አምጥቶታል። ስለዚህ ትልልቅ ገንዘብ ሜክ ለሚያደርጉ ሰዎች ትልቅ ኦፖርቹኒቲ ነው ይሄ ምክንያቱም የታክስ ቢሉ ትልቅ ታክስ ከት ኢንትሮዲስ እያደረገ ነው። እነዚህ ፖዚቲቭ ጎኖች ሊሆኑ ይችላሉ። ለማጆሪቲ ኦፍ ኢትዮጵያንስ ግን ይሄ ቢልድ የራሱ የሆነ አሉታዊ ጎኖቹ ሰፋ ያሉ ናቸው ብዬ እገምታለሁ። ከዚህ ከሀዋላው ጋር በተያያዘ ማለትም የአሜሪካ መንግሥት ወደ አገር ቤት ገንዘብ የሚልኩ ሰዎችን እንዳሉት እርሶም እንደገለጹልን ግሪን ካርድ እና የስራ ፍቃድ ብቻ ያላቸው እንደዚሁም ደግሞ ወረቀት የሌላቸው ሰዎችን አምስት ፐርሰንት ከመላኪያ በተጨማሪ ለሱቆች ከሚከፍሉ ወይ ለዌስተርን ዩኒየን ከሚከፈሉ በተጨማሪ አምስት ፐርሰንት የአሜሪካ መንግስት እንደሚያስከፍል ነግረዋል። ይህም ማለት እንግዲህ መቶ ዶላር የሚልክ ሰው መላኪ ያለ ደጋ ደግሞ የአሜሪካ መንግስት አምስት ፐርሰንት ይሆናል። ስለዚህ መቶ አስር ዶላር ማለት ነው። አንድ ሺህ የሚልክም በዛ አምስት ፐርሰንቱን እያደረገ ማስላት ይችላል። በአሜሪካ የምንኖር ሰዎች ይሄን ገንዘብ ታክስ ከፍለንበት ነው ያመጣ ነው። ስለዚህ እንደፈለግነው መላክ እንችላለን። የትን ብለን ነው እስካሁን ድረስ የምናስበውና አሁን ታክስ የከፈልበትን ገንዘብ እንደገና ደግሞ ወደ ሀገር ቤት ላካችሁ ተብሎ እንደገና ደግሞ ለዛም ትክፈሉ መባሉ ሁለት ጊዜ ታክሴሽን አይሆንም? ከሕጉ ጋር የሚጋጭ ነገር የለውም? ቤዚክሊ እውነትህን ነው። ሁለት ጊዜ ደብል ታክሴሽን ሊሆን ይችላል። ነገር ግን አንደኛ፣ እነዚህ የአሜሪካ ዜጎች ላይ የሚጫን አደለም። ያ ነው አነስተኛ ተቃውሞ ይገጥሟል ተብሎ የሚጠበቀው ሁለተኛ ሰዎች አሜሪካ ውስጥ ያን ገንዘብ ሰርተው ወደ ሌላ ሀገር ያን ገንዘብ ትራንስፈር ሊጋሊ ቢሆንም ትራንስፈር ለማድረግ ሲያስቡ ነው አምስት ፐርሰንት በዛ የሚጣልባቸው ታክስ ማለት ነው። ስለዚህ ደብል ታክሴሽን ነው። ታክስ የተከፈለበት ገንዘብ ነው። ግን ስቲል ከአሜሪካ ውጭ የሚወጣ ገንዘብ ስለሆነ ይሄን ብዙ ተቃዋሚ ይገጥመዋል ተብሎ አይታሰብም። ሌላኛው ቢ በአሜሪካውም ውስጥ ሆነ በሌላም ሀገር የተለመደ ነው። ለምሳሌ ለብዙ ኢትዮጵያኖች እንግዳ ላይሆን ይችላል። ኢትዮጵያ ውስጥ ታክስ የተከፈለበትን ደሞዝ ይዘን ካፌ ስንሄድ ኦር ሳምፕሌት ሰርቪስ የምንጠቀምበት ቦታ ስንሄድ ቫት እንከፍላለን። ከእንደገና ማለት ነው። ከዛ ታክስ የተከፈለበት ገንዘብ እዚህም ሀገር እንደዚህ አይነት የሴልስ ታክሶች አሉ በተለያዩ ስቴቶች ማለት ነው። ኢቨን ኢፍ ታክስ የተከፈለበት ገንዘብ ቢሆንም ያ ገንዘብ ሌላ ማቴሪያል ላይ ስናውል ስቴቱ ከእንደገና ታክስ የሚያደርግባቸው ሲትዌሽኖች አሉ፣ የፌዴራል ገቨርንመንት። ስለዚህ ደብል ታክሴሽን አዲስ ነገር አይደለም። ይሄ ቢል እያስተዋወቅ ያለው ግን እንዳልከው የስ ታክስ የተከፈለበት ገንዘብ ነው፣ ወደ ሀገር ቤት ልንልክ የምንችለው ሞስትሊ። ያ ገንዘብ ለድጋሚ ታክሴሽን ተጋላጭ ይሆናል ማለት ነው። ግን ማይንድ ዩ ይሄ አሜሪካኖች የሚልኩት ገንዘብ አይደለም። ፐርማነንት ሬዚደንስ ያላቸው ኦር ደግሞ በተለያየ ኢሚግሬሽን ስታትስ ላይ ያሉ ሰዎች የሚልኩት ገንዘብ ነው የሚሆነው። በተለይ በዚህ ኢትዮጵያኖች፣ ህንዳውያን ብዙ የሬሚታንስ ያላቸው ሀገሮች ኢምፓክትድ ይሆናሉ ተብሎ ይጠበቃል። በርሶ እይታ ይሄ ሕግ ሙሉ በሙሉ ጸድቃል ብለው ያስባሉ? እስኪ አስተያየቱን ቢነግሩን። በጣም ከባድ ነው ያለ ማለት ግን አንድ ማሰብ ያለብን አሁን ሀውሱም ሆነ ሴኔቱ በሪፐብሊካን ማጆሪቲ ቁጥጥር ውስጥ ያለ ነው። ብዙ ቻሌንጆች እየገጠሙት ነው ቢሉ ኦልሬዲ ሀውሱን አልፏል። ሁለት ሪፐብሊካን ብቻ ዊዝድሮ ካረቡ ከሀውሱ ማለፍ ይችል ነበረ። የሀውሱ ስፒከር ይሄን ሴኪሮ ማድረግ ችሎ፣ አሁን ቢሉ ሀውሱን አልፎ ወደ ሴኔት ሄደዋል። ሴኔቱ ማሻሻያ ካደረገ በዚህ ቢል ላይ ተመልሶ ወደ ሀውሱ ይመጣና ከእንደገና ቮት ይደረግበታል። ሴኔቱ ግን ካሳለፈው ፕሬዚዳንቱ ጠረጴዛ ላይ ይቀርብና ፕሬዚዳንቱ ከፈረመው ህግ ሆኖ ይጸድቃል ማለት ነው። ህጉ በጣም አስፈሪ ነው እንግዲህ ይሄ ቢል ከጸደቀ የእርስዎ የጠበቃ ቢሮ ምንድን ነው አገልግሎት የሚሰጠው ሰዎችስ በተለይ ሆም ኬር ቢዝነስ ያላቸው ሰዎች እና እንደዚሁም አሳይለም ላይ ያሉ ሰዎች የህግ ጉዳይ የሚያስፈልጋቸው ሰዎች መቼ ነው ወደ ህግ ባለሙያ ጋር መሄድ ያለባቸው ይላሉ አክቹሊ ይሄ ህግ ሆነ ከወጣ እንግዲህ ምን ኢምፓክት ይኖረዋል በቢዝነሳችን ላይ ምን አይነት ሳይድ ኢፌክት ይኖረዋል እንዴት ነው ከዚህ ቢል ራሳችንን የምንጠብቀው የሚሉ ኮንሰልቴሽኖች የምትፈልጉ ከሆነ ገና አሁን ላይ ሊጋል ላንድስኬፕ ክሊር አይደለም፣ አፕሊኬሽኑ ምክንያቱም ህጎ ነውጣ እንጂ የማስፈጸሚያ ህጎች ሬጉሌሽኖች ከእንደገና ከዚህ በኋላ ኢንትሮዱስ የሚደረጉ ናቸው በኤጀንሲዎች ማለት ነው። ስለዚህ ያን ሁሉ ዲቴል እስከምናውቅ ድረስ ብዙ ስለ ህጉ የምናውቀው ኢምፕሊሜንቴሽን አይኖርም። ግን ኦቨር ኦል ኢምፓክታቸውን ማወቅ የምትፈልጉ ሰዎች ኮንታክት ልታደረጉም ትችላላችሁ። በአሳይለም ላይ እንዳልኩ በጣም ቻሌንጅንግ ነው የሚሆነው፣ ለእኛም ምክንያቱም እኛም ክላየንቶቻችን ብዙ ያሳዝኑናል። ኢትዮጵያን ክላየንቶች ብዙዎቹ አቅም ያላቸው አይደሉም፣ ገንዘብ ያላቸው አይደሉም። ስለዚህ ሎየር የሚከፍሉት ክፍያ ያለውን ቶፕ ኦፍ ዛት አሁን ለመንግስት የሚከፍሉት ሌላ አንድ ሺህ ዶላር አምጡ ሲባሉ ጫና እንደሚያድርባቸው ምንም ጥርጥር የለም። ግን እንግዲህ አሜሪካ ውስጥ መቆየት፣ መኖር፣ መስራት ያን ፕሮቴክሽን ማግኘት ደግሞ ብዙ ሰው የሚመኘው ህልሙ ነው እና ያን ክፍያ ለመክፈል ብዙ ሰው ዝግጁ ይሆናል ብዬ እገምታለሁ፣ ኢቨኒፍ ከባድ ይሆናል። ጠበቃ ሙላለም ጌታቸው እንደተለመደው በጣም እናመሰግናለን። ሁሉም በአሜሪካ ስቴቶች በኢሚግሬሽን ጉዳይ አገልግሎት እንደሚሰጡ እናውቃለን። ሰዎች ቦርደር ላይ ችግር ሲያጋጥማቸው እዛ ድረስ በረው በመሄድ ብዙ ነገሮችን አገልግሎት እየሰጡ ነው። ለዛሀበሻ ቤተሰቦች ደግሞ እንደዚሁ በህግ ጉዳይ ላይ ያለውን ነገር እውቀቶትን ስለሚያካፍሉን እናመሰግናለን በተመልካቾቻችን ስም